ሴት ልጅ ችላ ስትልህ እነዚህ ነገሮች ማድረግ አቁም። በመሰረቱ ሴት ልጅ ችላ የምትልህ አንዳንዴ ለፈተና ሌላ ጊዜ ደግሞ በራስ መተማመንን ቼክ ለማድረግ ነው። እና እነዚህ ነገሮች ደጋግመህ ባደረካቸው ቁጥር ዋጋህን፣ ማንነትህን እያጣህ ትመጣለህ። የመጀመሪያው ስህተት ስሜት የሚነኩ ሙዚቃዎችና መልእክቶችን መላክ አቁም። ወደ እውነታው ስንሄድ እነዚህ የምታደርጋቸው ጥቃቅን ነገሮች እርሷን ወደ ህይወትህ ይመለሳሉ ማለት አይደለም። ይልቅስ ከማቅረብ ይልቅ እንደውም ያርቆታል። ምክንያቱም ዋጋህን ከእርሷ የምጠብቅ ነው የሚያስመስሉበት። እነዚህ ነገሮች ደጋግም ባደረግካቸው ቁጥር ከአንተ በስሜትም እንዲሁም ደግሞ ፌክ የሆነ ማንነት እንዳለህ እያረጋገጥክላት ትመጣለህ። ሰው ሙሉ ለሙሉ እያራገች ነው የምትመጣው ሁለተኛው ለማታውቀው ጥፋት ይቅርታ አይጠየቅም። ገና ለገና ራቀች ወይም ደግሞ ከህይወቱ ገል ላረቀች ለ ደጋግመህ ይቅርታ መጠየቅ አይጠበቅብንም። ምክንያቱም እርሷ የምትረዳው አንድ ነገር ቢኖር አንተ ምንም እንዳላጠፋህ ውስጥ ያውቋል ወይም ደግሞ ታምነዋለች። ደጋግመህ ይቅርታ በጠየቅ ካጥቆጠር ግን ለእርሷ ምን ያህል ዋጋ እንደምትከፍል እና ዝቅተኛ ለራሴ ያለ ግምት እጅግ ዝቅተኛ ከመሆኑ የተነሳ ነገሮችን እየሸፈን ከማለፍ ነው የምትፈልገው። እንደዚህ አይነት ማንነቶች ደግሞ ሁሌም ቢሆን በሌላው ዘንድ ዋጋ እንዳይሰጡና ዝቅተኛ ግምት እንዲሰጡን የሚያደርጉ ልማዶች ናቸው ሰው። አታደርገው ሶስተኛው ለማስቀናት መሞከር ነው። ለማስቀናት መሞከር ማለት ከተለያዩ ሰዎች ጋር ግንኙነት መግባት ሊሆን ይችላል፣ ወይም ደግሞ ያለ ላይፍስቴል እያሳየ እርሷ ወደ ህይወት እንድትመጣ ለማድረግ መሞከር ነው። ወደ እውነታው ስንሄድ የመጀመሪያው ሽንፈትህ እርሷን ለማስቀነት እየሞከርክለት ነው። ሁለተኛው ሽንፈትህ ደግሞ ሁሌም የሚኖር ሰው ወይም ደግሞ ህይወቱን እየኖር ያለ ሰው ማረጋገጫ አያስፈልገውም። ስለዚህ ከእርሷ ምንም የምታረጋግጠው ነገር የለም። ህይወትን የምትኖር ከሆነ ደስተኛ ሆነ ዝምታ በራሱ ምስክር ነው። አራተኛው ማወቅ ያለበት ወሳኝ እውነት፣ ደጋግመው መልእክት አይላክም። በተለይ ደግሞ ከእርሷ ምንም አይነት ምላሽ ሳታገኝ ደጋግመህ መልእክቶችን በላክላት ቁጥር ወደ ውድቀት እየመራህ ነው። የምትመጣው ራስህ ነው። አምስተኛው ማሳደድን አቁም። አለሽ በተባለችበት ካፌ ሄድክ ወይም ደግሞ በአካል ነገሮች ይፈታሉ በሚል የጅል አስተሳሰብ እሷን አብዝተህ በመፈለግ ወይም ደግሞ በአካል ተገናኝቶ ለማውራት በመሞከር እጅግ ለመመጥ ውስጥ መግባት አይጠበቅብህም። ምክንያቱም በፍላጎቱ የመጣ ነው አንተ ጋር የሚቆየው ሰው። አንተ አስገድደ ለማውራት መሞከር ወይም ደግሞ እሷ ባለችበት ቦታ ሁሉ ማንዣበር፣ ራስን ከማስናቆች የሚፈጠረለህ ወይም ደግሞ የሚፈይደለህ አንዳች ነገር የለም።